ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ እንዴት አላችሁ የተወደዳችሁ ቤተሰቦች ሁሉ መልካም ሁሉ ሸጋ ነው ወይ እንግዲህ ሁልጊዜ እንደምመርቃችሁ ለሰው አስረድታችኋቸው ሊገባቸው የማይችለውን እናንተ ውስጥ ያለውን ጥያቄ የሚመልስላችሁ እንዲሁም ደግሞ ሰው ቢከባችሁ በጣም የምትፈልጉት ነገር ቢጠጋችሁ እንኳን ልታገኙትም አትችሉትን ሰላም የሚሰጣችሁ ፈጣሪያችሁ እናንተ ቤት ያለውን ምስጋና እጥፍ ድርብ ያደርግላችሁ እኔ ለራሴ አሜን ብያለሁ። ታዲያ በዛሬ መርሃ ግብራችን ወገኖቼ በጣም አስጠልዲታ ስለሆነው የዳቢሎስ ወጥመድ እናወራለን። አስጠሊታ ስላችሁ ሰው በአምላክ አምሳል ተፈጥሮ ሲያበቃ ሰውን እግዚአብሔር ጋር የተጠጋ መንፈሳዊ ፍጥረት ከማድረግ ይልቅ የሰውን እንስሳዊ ባህሪ የሚያነቃቁ እንዲሁም ደግሞ ደሚንግ ዳውን ሶሳይቲ ይሉታል ፈረንጆቹ። የሰውን ጭንቅላት ማደደም ማለት ነው፣ በሌላ አማርኛ ማንሆለል ማለት ነው። ከስንት ወንዶች ጋር ሴክስ እንዲህ ምንም ጥያቄ የለም። ከሶስት ወይም ከአራት አመት በኋላ የባልሽ ነገር ቢሞትበት ምን ታደርጊያለሽ? ምንም ቢሞትበት ምን ታደርጊያለሽ? ይሞትበት እኮ ማለት ምን ታደርጊያለሽ? ስለዚህ ጉዳይ ዛሬ እንነጋገርበታለን ማለት ነው። ታዲያ ወገኖቼ የእናንተን እርዳታ እፈልጋለሁ። ዛሬ ይሄ ቻናል እንዲጠፋ እንዲሁም ደግሞ ማለት ዩቲዩብ ባን እንዲያደርገኝ ስራዬ ብለው ሪፖርት የሚያደርጉ ቪዲዮዎቼን ለማስወረድ የሚሞክሩ ሰዎች አሉ ነገራችን ላይ እና ተሳክቶላቸው እንግዲህ እንደምትመለከቱት ዋርኒንግ አሰጥተውኛል። ያው አደጋ ውስጥ ነው ያለው ማለት ነው ይሄ ቻናል ታዲያ ሁለተኛ ቻናል ከፍቻለሁ የተወደዳችሁ ቤተሰቦቼ ይሄ ቻናል ያስተምራል ለትውልድ ሊጠቅም የሚችልበት ነገር አለው ብላችሁ የምታምኑ ከሆነ ሁለተኛ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁንን ይሄ ቻናል ኤኒታይም ቢዘጋ በዛኛው ቻናል እመጣለሁ ማለት ነው ያኛውስ ቢዘጋ ሌላ ደግሞ እንከፍታለን ማለት ነው መቼም ማንም ሊያስቆመን አይችልም ፈጣሪ ከኛ ጋር ስለሆነ ማለት ነው ስለዚህ ኮሜንት ላይ በመግባት የመጀመሪያው ኮሜንት ላይ ፒን አድርጌላችኋለሁ። እሱ ሊንክ በመጫን ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ። ታዲያ ወገኖቼ ብዙ ጊዜ ነግሬያችኋለሁ። እኛ ሀገር ቫይራል የሚወጡ ነገሮች በጣም ብዙ ሰው እንደ ምናምን እየደነገጠ የሚያያቸው ነገሮች ጭንቅላት የማይጠይቁ ሪያክሽን ብቻ የሚፈልጉ ማለት እነሱን ነገር ለመረዳት ምንም እውቀት ምንም መንፈሳዊ እድገት የማይጠይቁ ነገሮች ናቸው። ለምን ሲባል በጣም በርካታ ማህበረሰቡ ጭንቅላቱ እንዲወርድ ወደታች ማለት ነው ስለተደረገ የአረዳድ ልኬቱም ወገኖቼ መሬት ላይ ነው ያለው። ዛስ ወገኖቼ ዝም ብሎ እዚህ ግባ የማይባሉ የሚፈራገጡ በጣም ብዙ ወጣቶች ፌመስ የሚሆኑበት እንደውም ቲክቶክ ላይ አንድ የመጣ ንግግር አለ ስግጥ ፍምስ የሚባል ማለት ነው። ኢንኦርደር ቱ ለመፈመስ ዩ ሀፍ ቱ ቢ ምንድነው? ስግጥ ማለት ነው መሰገጥ ማለት። በነገራችን ላይ የአስተሳሰብ ክህሎትን አውርደውን ነው ሰው ሆነ ስታበቃ እንደ እንስሳሰብ ከዛ በኋላ ፌመስ ትሆናለህ። ደግሞ ይሰራል፣ ብዙዎችን ስላየር ማለት ነው መታወቅ ማለት እና ወገኖቼ፣ ይሄንን ስትመለከቱ አንድ ነገር አስተውሉ። መፈመስ ማለት በበርካታ ሰዎች ዘንድ እንደ ታዋቂ ሰው መታየት ማለት ነው። ስለዚህ አንተን እያዩ በጣም በርካታ እታች ያሉ ወጣቶች አንተን ለመሆን ይፈልጋሉ። አንተ ምን ብለህ ስታበቃ ደድበ ጀዝበ ስታበቃ። ይቅርታ ስለዚህ ቃል ወገኖች በጣም ስለሚያናደኝ ነው። በጣም በርካታ ወጣቶችም አሁን መታወቅ ከፈለግ፣ ስኬታማ ህይወት መምራት ከፈለግ ይዋፍቱ ስግጥ እና ወገኖች ስንሰግጥ እየሰገጥን ያለ ነው ለአምላካችንም እንደሆነ እንዳትረሱ እየቀረብን ያለ ነው ላጋነንቱ ዓለም እንደሆነ እንዳትረሱ። ታዲያ ወገኖች ይውላችሁ የሰውን ጭንቅላት ወደ ታች እንደ ቀይ ስርና እንደ ካሮት እንዲያድርግ ማድረጊያው አንዱ መንገድ የሰውን እንስሳዊ ባህሪ ማነቃቃት ነው ብያችኋለሁ። ፍቅረኛ ቢኖርሽ ምን ያህል ጊዜ ሴክስ ታደርጋላችሁ? ምን ያህል ጊዜ፣ ብዙ በቁጥር አላውቀውም አንድ ልጅ ምን ያህል ደቂቃ መቆየት አለበት? አስር እንደሰማችሁት ነው ወገኖቼ፣ ማለት እኔ ያው ኮንቴንት ስለሆነና ለእናንተ ማሳየት ስላለብኝ ምናልባት ደግሞ እንድናቀም ስለሚያስፈልገን አንዳንድ ነገር ነው እንጂ ማሳያችሁ ባላሳያችሁ ባላሰማችሁ ደስ ይለኛል። እንደዚህ አይነት ነገር ተመልከቱ። ይሄን ቪዲዮ ተመልከቱ። ምናልባት እዚህ ጋ ያሉት ሶስቱም ልጆች ሶስቱም ሴቶች እድሜያቸው 18 ዓመት አልሞላም። አምዳም እችኛ የምትመለከቷት ደብተር ምናምን ይዛለች ወገኖቼ፣ ዴፊኒትሊ 18 ዓመት አልሞላት። እዚህ ጋ ያሉት ሶስቱም ልጆች ማለት ነው። እንደዚህ አይነት ጥያቄ እነሱን መጠየቅ አግባብ ነው አግባብ አይደለም የሚልሆን፣ እናንተ መልሱት። ነገር ግን ወገኖቼ ወጣቱ እንስሳዊ ባህሪው እንዳያይልበት ዳቢሎዝ ምናልባት ቀልድ በሚባሉ ኢንተርቪዎች፣ ፊልሞች፣ ሾዎች፣ የቲክቶክ የሶሻል ሚዲያ ቪዲዮዎች የጭንቅላት ማንሆለል ስራውን በከፍተኛ ሩጫ እየሰራ ነው ያለው። ነው ድንግልነሽ አስቡት። ወጣቱን ከተቆጣጠርክ ምን ትፈልጋለህ? አያቸ ጥናቶች እንደሚያመለክቱት ምናልባት ከሁለት ዓመት በፊት የተጠና ጥናት ነው። ኢትዮጵያ ውስጥ ካሉ ማህበረሰብ የህዝብ ቁጥሮች ውስጥ ወገዶቼ ከ48 ፐርሰንት በላይ የሚሆኑት ሰዎች እድሜያቸው ከ18 ዓመት በታች ነው። በጣም ብዙ የሚያደግ ቲኔጀርና ወጣት ያለበት አገር ላይ ያለ ነው። ከነዚህ ውስጥ ወገኖች 16 ፐርሰንት የሚሆኑት እድሜያቸው ከስድስት ዓመት በታች ነው። አያችሁ ነውርን የማያቅ እፍረትን የማያቅ በስመ ኮንፊደንስና በራስ መተማመን አጉል የሆኑ የውጭ ባህሎችን አስገብተን መርዝ በገዛ እጃችን የምንጣጣ ትውልዶች እየሆንን ያለ ነው ወገኖቼ። ተወርድ ብልግና እኮ ወገኖቼ እንዴት ትልቅ ቃል መሰላችሁ። ይህ እኮ ብልግና ነው። ይህ እኮ እንደዚህ አይነት ነገር እኮ ሊነሳ ሊወራ አይገባ እንዴ? ታዲያ የሆናታን ወጣቱ እኮ ረድ እያደረገው ነው ያለው። ታዲያ ማለት ማድረጉ ይከብዳል፣ ማውራቱ ይከብዳል። በጣም ጥሩ ጥያቄ። አያችሁ ማድረጉ የቀለለው እኮ ወጣቱ ማውራቱ ስላልከበደው መጨመላለቁ የቀለለው ይቅርታ አርጉልኝ ስለዚህ ቃል ወገኖቼ፣ ንግግሩ ስላላሳፈረው። ማፈር እኮ ማለት ወገኖቼ የሆነ አካል እኮ አለ አይደል እንዲህ አንተ እንትናን አትፈራም እንዴ? ስለዚህ የምትፈራው አካል ስላለ ታፍራለ ነው እኮ በነገራችን ላይ ስለዚህ አምላክህን ስትፈራ ለሁ ነገር እፍረት ይገባባል። ከስንት ወንዶች ጋር ሴክስ አድርገሽ ታውቂያለሽ? እንዴት ነው አዎ፣ ወንዶች ብዙ ጊዜ እንደዛ ነገር ይመቻቸዋል። ከባድ ነው ግን ኖርማሊ ሪሌሽንሽፕ ውስጥ ካለሽ ሆነሽ ከሆነ የሚፈልገው ነገር ማድረግ ነው ወንድ ነው ከሴት ማየት ያለበት ነገር ማሳየት። ታዲያ ወገኖቼ፣ አንዳንድ ጥናቶች እንደሚያሳዩት ኢትዮጵያ ውስጥ ያለ የአንድ ሰው አይኪው አቬሬጅ ማለት ነው 68 ነው ነው የሚለን። በነገራችን ላይ ከ55 እስከ 69 ድረስ አይኪው ካላችሁ ማይልድ ሜንታል ዲስብሊቲ ያለባችሁ ተብሎ ነው የሚታመነው። ይህ ዘለግ ያለ ለዘብ ያለ የጭንቅላት ወይ ደግሞ የአእምሮ ህመም ማለት ነው። እና ኢትዮጵያ ውስጥ በጣም በርካታ ሰው በዚህ ተጠቅቷል ወይ ከተባለ ምናልባት እኔ አሁኖ ምለው አያችሁ ይሄ ኮ ነው ማፈር የሚባለውን ነገር ከማህበረሰብ ውስጥ ቆርጠህ ታወጣው እና ደፋር ነኝ ኮንፊደንስ አለኝ በሚል አይነት ጽንሰ ሀሳብ አምላኩንም ሰው የማይፈራም ሰው ታደርጓል። ታዲያ ቀጥዬ የማሳያችሁን አይነት ቪዲዮ ላይ እንዳሉ ወንድሞች እናቶች እንደዚህ አይነት ጥያቄ ለመጠየቅም ለመጠየቅም ድፍረት ታገኛለህ ማለት ነው። በአደባባይ ፍቅረኛሽ ሴክስ ማረግ መፈለጉን በምን ታውቂያለሽ? አላውቅም። እንዴት ነው የሆነ ቪዲዮ ላይ ችንም እንትን ወይኔ፣ ዛት ስዋይ እኮ ወገኖቼ፣ አሁን ላይ ምናልባት በጣም አዋጭ ከሚባሉ የዩቲዩብ ኒሾች የኮንቴንት አይነቶች ውስጥ ምናልባት በመጀመሪያ ደረጃ መቀመጥም ይችላል። በጣም በርካታ ሶስት ስለሚመለከተው ማለት ነው። ደግሞ እንዳሰሩ አይታችኋል። ሚስት ባሏን ከእህቷ ጋር ሲማግጥ አገኘችው፣ ከሰራተኛው ጋር ሲማግጥ በቃ እንደዚህ አይነት የወንድሜ እህት ምናምን በቃ ይህ ያለ አይደል፣ በጣም ዊርድ የሆኑ ሴክሹዋል ሪሌሽንሽፖችን ሪሌሽንሽፖችን ኖርማል አድርጎ ይሄ በቃ ቢጃማ ለብሳ ተምኔሉ ላይ ራሱ ማለት ነው ባልየው ሚስትየው ለስራ ስትወጣ ቁርስ ስታቀርብለት እንደዚህ፣ ከዛ ሚስትየው በጣም በርካታ ሰው ነው የሚመለከተው። ይህንን ስላወቁ አንዳንድ ወንድምና እህቶችም ደግሞ ር ሜኪንግ መኒ ኢስ ቢኮዝ አንተ ምናልባት የምትመለከት ካለ የምትወደው እንደዚህ አይነት ነገር ስለሆነ ከዛ ደግሞ እንዴት ህይወቴ አልተቀየርም? ለምንድ ነው በህይወቴ ላይ ደስተኛ ያልሆንኩት? ለምንድ ነው በቃ ሁሌ ስጨነቅ ምውለው ትላለህ። ደግሞ ወገኖቼ ጭንቀትም ቢሆን ሰላም ማጣት በገዛ እጃችን ጎትተን የምናመጣው ነገር እንጂ ዝም ብሎ የሚጫንብን ነገር የለም፣ በነገራችን ላይ ፍቃደን እስካልሰጠው ድረስ። ለዛ ነው ወገኖቼ እንቆጣ፣ በቃ እምቢ እንበል፣ እንንቃ። ከዛ በኋላ የተጫነብንን ቀንበር አስወግደን ልዝብ የሆነውን የፈጣሪያችንን ቀንበር ተሸግመን? የቀረችንን ጥቂት እድሜ እንኑር እያልኩ ያለሁት ለዛ እኮ ነው ወገኖቼ። በጣም በርካታ ወጣት ምናልባት ምናልባት በርካታ ብቻ አይደለም ሁሉም ሊባል በሚችል ደረጃ አሁን እኮ በአንድ ቀን ትውውቅ እኮ ነው፣ ምናልባት በትንሽ ኮንቨርሴሽን እኮ ነው ተያይዘው አልጋ ላይ የሚወጡብን ወገኖች። ክለቦቻችን ላይ የሚደረገው ነገር ቦቻችን ስላችሁ ያው እኛ ወገር ጉድ ስለሆነ ወገኖቼ፣ ክለብ ላይ እኮ ያዙኝ ልቀቁኝ የሚሉ ወጣቶች እኮ ማታም እኮ የሆነ ነገር ሲያደርጉ ነው የሚያደሩት። እንዴ ወገኖች አልሰማችሁም እንዴ? በጣም በርካታ ሰው እኮ በኤችአይቪ ኤድስ እየተያዘ እኮ ነው። በዚህ ሰት ሪሰርች አድርጎ አምቴልንግ በጣም ትደነቃላችሁ። አሁን ስለማይወራ ነው። ቢኮዝ ወጣቱ ወገኖቼ ለወሲባዊ ስሜት በጣም እየነቃ፣ በጣም ለአምላኩ እየደነዘዘ ማለት ነው። እንስሳ ወደ መሆን ደረጃ ወገኖቼ በጣም እየደረስን ነው ያለነው። ቢኮዝ እንስሳዎች ወገኖች ለሶስት ነገሮች ንቁ ናቸው። ሰርቫይቨር ለማድረግ ቅድም እንደነገርኳችሁ፣ ለምግብና ራሳቸውን ለማራባት እኛ ራሳችን ለማራባት በምናደርገው ሩጫ ውስጥ እኮ የሆነ ነገር እኮ ብናደርግ ችግር የለውም። ይሄ ለመውለድ ምናምን እኳ አይደለም። ራስን ለማስደሰት በምናደርገው ሩጫ ውስጥ ብዙ እህቶች ጽንስ እየያዙ ብዙ ወንድሞችም ደግሞ እህቶችን እያስረገዙ ነው። ያ ጽንስ ደግሞ በጣም በሚያስጠላ ሁኔታ በጣም በሚገርም ቁጥር ከእህቶቻችን ማዕጸን ውስጥ ጊዜው ሳይደርስ ይወጣል። በመድኃኒት ምናምን ማለት ነው ያው ውርጃ በሚባለው ሳቢ ገባችኋል ምላችሁ ነገር የሄድንበት ያለው ርቀት ወገኖቼ በጣም የሚያስፈራ ነውና፣ ምናልባት ንሳ መግባት ካለብን ወደ ፈጣሪያችን መመለስ ካለብን የመንቂያው ጊዜ አሁን ነው ብዬ አስባለሁ። ምናልባት ይሄ ቪዲዮ ለአንድ ሰው መልእክት ይሆናል ብዬ አስባለሁ። ባቃተን ነገር ሁሉ ላይ ጸጋውን አብዝቶ የሚያበረታን ፈጣሪያችን ባለንበት ቦታ በወደቅንበት መውደቅ ይድረስልን። ወዳችኋለሁ ወገኖቼ። በቀጣይ ቪዲዮ እንገናኛለን። ቻው።